ጉድ እኮ ነው። እድሜና ጤና ይስጠን እንጂ ገና ብዙ ነገር እናያለን። እንግዲህ ዛሬ ሄርሜላ ማለት አብዳ ቀውስ አመታለች። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ዝዝ ትረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያረጋችሁ ቤተሰቡ ነው። በዚህ አጋጣሚ ማለት ነው እኔ በጣም እግራ የገባኝ ነገር ቢኖር ማለት ነው ሄርሜላ በጣም ትክክል ናት። ዛሬ አኮራችን የምትሉ ሰዎች ግን ጤነኛ ናችሁ እንዴ? እስቲ እናንተ በእናንተ ቦታ ሆነሽ አንቺ ሴት ኮሜንት የምትጽፍ ይዋ ማለት ነው ትክክል ናት የምት ባልሽን መታ አንቺ ለባልሽን ክብር አትሰጪም፣ ስለዚህ ባልሽን ልቀቂልኝና እኔ እንዴት አድርጌ እንደምንከባከበው ብትልሽ ምን አይነት ስሜት ይሰማሻል? ሩታ ማለት እኮ ጀግና ናት። እውነቴ ነው የምልሽ። እንደው አንቃ በደፋቻት ማለት ነው እና ሄርሚላ ማለት እኮ አብርሽን አትለቀውም እኮ ሩታ ደግሞ በውሽሚት ላይ መጫማለቃ አትፈልግም እኮ። አሁንም እኮ ምን አይነት ሴት አዳሪ ናት እሷ? ምንድናት? የትኛዋ ጫዋ ናት ማለት ነው? ስለ ሩታ ስለ አብርሽ መንከባከብ ምናምን የምትነግራት ማለት ነው። እሷ ምንድናት? የሰውን ባል እኮ ነው የምትልሰው። ከሰው ባል እኮ ታቃቅፋ ነው እኮ የምትውለው እንዴ! የሰው ባልን እኮ ነው። አሞኛል፣ ራሴን ላጠፋ ነው እንዳትለየኝ ብላ የምትለው ማለት ነው። በሰው ባል እኮ ነው ቲክቶክ ላይ እየመጣች ያን ሁሉ የምታለቅሰው ማለት ነው። እሺ እኔ እኔ ግራ የገባኝ ነገር እውነት በጣም ነው የተናደድኩት ማለት ነው። አብርሽ ለሄርሜላ ምኗ ነው ምንድኗ ነው? ከየት ታውቀዋለች? ጓደኛዬ ነው እያለች አልነበረ? ዛሬ ግን ልቀቂልኝ፣ እኔ ልንከባከበው። እውነት ለእውነት ነገር ቁሙ እንጂ እናንተ በጣም እኮ ነው የምትገርሙት ማለት ነው ሩታዬ ደግሞ ልክ ልኳን ነገረቻት ወይኒ እንደው በጥፊ ባጮላቻት ማለት ነው እዛው ባሸቻት ማለት ነው ደግሞ ማን ይፈልጋታል ሲቀጥል እውነቴ ነው የምላችሁ አብርሽ ክብር ይገባዋል አብርሽን ባልዋን አታከብርም የምትሉ ሰዎች እሱ ነው እንጂ ሚስቱን የማያከብረው ይሄው አስደፈራት ትላንትና ተሸክሟት መጥቶ ማለት ነው ቤት አሳይቷት ዛሬ ደግሞ ካሜራዋን ደቅና ይሄው ልትቀመጥ ከለከለቻት ነይ ውጪ ካልደበደብኩሽ ናይ ውጪ ደመሸን ካልጠጣዎች፣ ይሄ የማን ነው? መጀመሪያ ክብር የሚባል ነገር ባል ሚስቱን ሲያከብር ነው። ባል ለሚስት ቦታ ሲሰጥ ነው። ሚስቱን እንዳይነካበት ጀግና ሆኖ ሚስቱን ሲያከብር ነው። ወንድ ልጅ ሲባል አገሩን፣ ሚስቱን ሲያስከብር ነው ማለት ነው። ግን አብርሽ ቀን በቀን ሩታን እያስገፈራት፣ ሩታን ማንም መጥቶ አፉን እንዲከፍትባት እያደረገ ነው ማለት ነው። ለአብርሽ የትኛው ክብር ነው የሚገባው ማለት ነው። እቺ ደግሞ በሰው ባል ማለት ምን እኔ የገረመኝ ነገር ሄርሚላ ምንድናት? ማናት? ኬት ትታወቃለች? እንዴት ሰላምስ ባትላትስ? ሩታ እኮ ትክክል ናት እኮ ክብር ለሚገባው ሰው ክብር። በክብር ሰላም ይባላል። በክብር ቤት ግባ ይባላል። በክብር ናግባና ቁጭበል ሻይ ቡና እንበል ይባላል። ሄርሚላ የትኛው ክብር አላትና? ምንድናት? ውሽሚት እኮ ናት። ባልሽን ካልቀማውብሽ ቆይ እሷ ማለት ነው ሄርሚላ ስለ አብርሽ መከላከል ስለ አብርሽ መከፋት ልጁን ለምንድን ነው የምትከለኪው እንዴት ይበሳጫል ምን አገባት እሷ ምንድናት እንዴ ከአብርሽና ከሩታ አብረ ወልዳለች እንዴ ከሩታ ጋር ዘጠኝ ወር በሙሉ አርግዛለች እንዴ ከሩታ ጋር ደክማለች አሁን ከሩታ ጋር ልጁን ታሳድጋለች አታሳድግም እኮ የምታሳድግ እናት ናት አይደል መብቷ ነው እናት አባቷ ቤት ማንንም ይዞ እየመጣ እያስደፈራት ማንንም አፉን እንዲከፍትባት ካረገ ልጁን መከልከል መብቷ ነው። ደግሞ አልከለከለችም ልጄን አትያላለችም። በቃ ይህ የእናቴ አባቴ ቤት ነው፣ እኔ ክብሬ ዝቅ ተብሎ እኔን አስደፍረህ እናት አባቴን ግን ማስደፈር አትችልም ነው ያለችው። ከዚህ ስወጣ ደግሞ እንደፈለክ ታያለህ አለችው። ከዚህ ሳትወጣ እንኳን ባታይ ሄርሜላ ምን አገባት? ባል እንዴት እንደምትንከባከብ እስከ ዛሬ ሁለት አመት ከምናምን ሲኖሩ ማለት ነው አብርሽ ከሩታ ጋር አብራ ሲኖር ማለት ነው። ሄርሜላ ነበረ እንክብካቤ የምትሰጠው ለአብርሽ ሄርሜላ ነበረ። ያን ሁሉ ያን ሁሉ እንክብካቤ አብርሽ እስከሚያመሰግናት ድረስ እሷ እኮ ጣፋጭ ናት እስከሚል ድረስ የነበረው ክብር ማለት ነው። ክብሩ እኮ በራሱ እጅ ነው ዝቅ ያደረገው እንጂ ሩታ አይደለችም። አብርሽ ማለት የራሱንም ክብር ዝቅ አረገ፣ የሩታንም ክብር ዝቅ አረገ። አሁን ደግሞ የቤተሰቦቹን ክብር ዝቅ እያደረገ ገና በተወለደ በሁለት ወር ባልሆነው ልጅ ደግሞ እየነገደ ያለው አብርሽ ነው። አብርሽ ሁሉ ነገር ማስተካከል ይችላል። ምክንያቱም ወንድ ልጅ ስለሆነ ቤቱን መያዝ ስለሚችል ማለት ነው። እንደፈለገ እየሄደ ከእሷ ጋር እየተለሳሰ፣ እሷን እየሳመ፣ እሷን እያቀፈ እንም በእሷ ፊት ደግሞ ሩታ እንደዚህ ናት፣ ሩታ እንዲግ ነገር ናት፣ እንዲናት እያለ መልስ እየሰጠ ዛሬ ግን ይሄ መታ እራሷ ተራዋ ደግሞ ሩታን ከፍ ዝቅ ልታረጋት ማለት ነው። ሩታ እኮ ቤቷ ነው፣ ባልዋ ነው ብትከራከርም፣ ከባሊ ከዚህ ነገር ተመለስ፣ መጥፎ ነገር ነው፣ ይሄንን አያዋጣህም ብትለው፣ ብትቆጣው፣ የፈለገ ክብር ባሰጠው እንኳን ባልዋ ነው። ሄርሜላ ግን ምን ቤት ናት? ማናት? ምንድናት? እሷ እኮ ለቃቃሚ ናት። እሷ እኮ የወንድ አለቃ ናት። ወንድ ነው ስታሽና፣ ወንድ ስትለቅም ነው የምትውለው። ሩታ እንደሱ አይደለችም። እና የምትገርሙኝ እኮ ነው። ሄርሜላ ትክክል ናት፣ ልክ ልኳን ነገርሻት? ምን ልክ ልኳን ነገረቻት ሩታ ናት። ልክ ልኳን የነገረቻት ማለት ነው። ክብር ቢኖራት ክብር ትሰጣታለች። ክብር ስለሌላት ነው ክብር ያልሰጠቻት። ደግሞ እንደዚች አይነት ሴት ማንም ክብር አይሰጣትም። አይደለም ሩታ እኛ ሚዲያ ላይ ያየናት አይደለም። የምታረገው ነገር አላያችሁም? ቪዲዮ ስታለቅስ አብርሽን ተለየኝ ብለው ማለት ነው። ሆነ ብለው ነው የሚያረጉት እሷ ጋር እንዲሄድ ፈልጋ ነው። ዛሬም ደግሞ ሩታን ለማናገር ወይም ደግሞ አብርሽን ቀንታ አይደለም የመጣችው። ምክንያቱም አብርሽ ትናንትና ኢዳ ከሚስቴ ጋር ተጋጨችልኝ ለኔ ስትል ሚስቴን ዝቅ ክፍ አድርገችላት፣ ስለዚህ ነገ ደግሞ አብሬያት ልምጣል ነው ከእሷ ጋር አብረው ሊመጡ ነው እንጂ ሩታን ልታናግር አይደለም። ሩታን ማናገር ከፈለጉ ሩታን መምከር ከፈለጉ ያለ ካሜራ ለምን ሄደው አይጠይቋትም? እነዚህ ችግራሞች ሄርሜላ ደግሞ ችጋራም የደረቀባት እና ለቤቷ ለቪዋ ልትል ነው ሩታን ይዛት የመጣችው። ምክንያቱም አይታይላትም ሩታ ከሌለች አብርሽ ከሌለ ማለት ነው እንጂ። እናንተ እውነት እኔ ሴት ናችሁ በተለይም ደግሞ አንድ ሴት ሴት ልጅ በተለይም ደግሞ ኦዲንስ ማለት ሴቶች ናችሁ ሴት እንደ ሩታ ልጅሽን አቅፈሽ እርጉዝ ሆነሽ ይህንን ሁሉ ደክመሽ ድካመሽን አሳልፈሽ ከዛም በኋላ ደግሞ ወልደሽ ስለ ባልሽ መታ ስትነግርሽ አንቺ አሜን ብለሽ አምነሽ ትቀበያታለሽ? የኔ ቆንጆ ነይ ግቢ በስነ ስርዓት ትያታለሽ? እሱንም ባልሽን ለመቀማት የምትሞክር ሴት ባልሽን እኔ ካልወሰድኩብሽ ባልሽን ለእኔ ካልሆነ ልቀቅልኝና እንክብካቤ እንዴት እንደሆነ እኔ ላሳየው፣ አንቺ እንክብካቤ አታቂም፣ ብላ አንቺን ስታዋርድሽ ትቀበያት ነበር አትቀበያትም? እንደራሳችሁ ሆናችሁ ፍረዱ። እውነቴ ነው ምላችሁ ፍርድ፣ ማንኛውም ነገር በቪዲዮ ያያችሁት ነገር ሩታ ሩታን ማለት ጀግና ነብር ማትበገር የእኔ ጣምበለል፣ እውነት እንዴት እንዳኮራችኝ ማለት ነው። እኔ በሆን በሩታ ቦታ እንደውም ሩታ በጣም ትግስተኛ ናት። ታግሳት አለች ማለት ነው። አይደለም ጭንቅላቷን መክፋት ማለት ነው። እውነቴ ነው ምላችሁ እዛ በነበረ በሆነ ነገር ከስክሻት ነበረ፣ እሷንም ገድያት እጅ ነበረ የምሰጠው ማለት ነው እኔ አይደለም ባሌ እስከዛሬ አክብሬ ከሱ አርግዤ ከሱ ወልጄ በክብር ተከባብረን እሷ መታ ሕይወታችን በጥብጣ ገና ዛሬ መታ። ስለ ባሌ ስለ ክብር እሷ ልታስተምረኝ? መጀመሪያ ክብር እራሷ ትማር። ክብር ምን እንደሆነ ትወቅ። ክብር ማለት ከባለ ወንድ ትዳር ካለ ወንድ ጋር መላላጥ፣ መላላስ፣ ባለ ትዳር የሆነ ወንድ የኔ ካልሆነ ብሎ መከራከር፣ ይሄ ክብር ነው? ይሄ ነው ጀግንነት? ጀግንነት ማለት ምንድን ነው? በመጀመሪያ ደረጃ ትክክልናት የምትባል ቃልና ጀግናናት የምትባል ቃል ትርጉሟ ነው፣ ወቋት ዝም ብሎ ጀግና ነው ትክክል ማለት። እናንተ አርተፊሻኖች ናችሁ። እውነቴ ነው ምላችሁ ለይታችሁ የማታውቁ ሰዎች ናችሁ ማለት ነው። የትኛውም ጀግና በሀገር ያልታየ ነገር እኮ ነው የምታሳየው፣ እሷ ማለት ነው ሄርሜላ። ምንድን ነው የምታሳየው? ከሄርሜላ ምንድን ነው የምትማሩት? እያንዳንዳችሁ ማንኛውም ባል መቶ የትኛውን ሴት ስትቀማባችሁ እሺ ትላላችሁ? እረ ደፋ